አሰላሙ አሌይኩም ወራህምቱላይ ወበረካቱ ውድ የአረብ ሚዲያ ቤተሰቦች፣ እንዴት ናችሁ? ከኔ ጋር ሰላም ነኝ፣ አልሐምዱሊላ። የዛሬው ቪዲዮ ይዤላችሁ የመጣሁት ያው ስለ ኢሞ ነው ማለት ነው። ስለ ኢሞ የማሳያችሁ ሶስት ነገሮች አሉ ማለት ነው በዛሬው ቪዲዮ። የመጀመሪያው ስለ ኢሞ የማሳያችሁ ኢሞ ዳውንሎድ ማለት ነው ሰዎች ጋር ስንጻ ቪዲዮም ሆነ ፎቶም ሆነ የተላላክ ነውን ሰዎች እንዳያወርዱብን እንዳወሉ ዳርገው እንዳያወርዱብን እንዴት አድርገ እንደምናስተካከለው ሴቲንጉን ላሳያችሁ ማለት ነው። የመጀመሪያው ይሄ ነው። በሁለተኛ ደረጃ ደግሞ በሁለተኛ ደረጃ የማሳያችሁ ማለት ነው ኢሞ መጠለፍና አለ መጠለፉን ነው የማሳያችሁ በሁለተኛ ደረጃ ማለት ነው። በሶስተኛ ደረጃ ደግሞ የኢሞ መጥሪያ የኢሞ ከወዲያ ሲደወሉልን መጥሪያው ምን አይነት ይሁን በፈለግ ነው እንዴት እንደምናረግ የእንሱ እነዚህን ሶስት ነገሮች ዛሬ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። አሁን እያያችሁኝ ማለት ነው። ውድ ቤተሰቦቼ ዛሬ ያው የማሳያችሁ በመጀመሪያ ደረጃ የተላላከ ነው፣ ፎቶም ሆነ ቪዲዮ ዳውንሎድ እንዲያደርጉብን እንዴት አድርገን እንደምናስተካከለው፣ እስክሪንሽትም አርገው ዳውንሎድ አርገው የተላላከ ነው፣ ፎቶም ሆነ ቪዲዮ እንዲያያዩት እንዲያስቀሩት፣ እንዴት አድርገን እንደምናስተካከለው ለማሳያችሁ፣ ቀጥታ አሁን ወደ ቪዲዮ ይያርኩ ነው። እንዴት እንደማሳያችሁ ካልቺ ጋር ፕሮፋይሏን ክሊክ ታረጋላችሁ ማለት ነው። ከናንተ ጋር ፕሮፋይሏን ክሊክ ታረጋት፣ ከዛ ሴኩሪቲ ኤንድ ፕራይቬሲ የሚላል ማለት ነው። ሴኪሪቲ ኤንድ ፕራይቬሲ እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። እሷን ክሊክ ስናደርጋት ቻት ኤንድ ኮል ፕራይቬሲ፣ ቻት ኤንድ ኮል ፕራይቬሲ እሷን አንድ ክሊክ እናደርጋለን ማለት ነው። ብሎክ እስክሪን ሾት ፎር ኮል ይመጣልናል ማለት ነው። አሁን እቺ ኦን ሆናለች ማለት ነው። እቺ ኦን ሆነች ማለት ሰዎች የተላላኩትን ፎቶም ሆነ ቪዲዮ ስክሪንሹትም አድርገው ማርገው ዳውንሎድም ማርገው አይሆን መሆን አይችልም ማለት ነው። ከነሱ ጋር ያው እንዳይት ይቀራል ማለት ነው። በሁለተኛ ደረጃ የማሳያችሁ ደግሞ ኢሞ መጠለፍና አለመጠለፉን ማለት ነው። ኢሞ መጠለፍና አለመጠለፉን ማሳያችሁ ማለት ነው። ትመለሱና ማኔጅ ዲቫይስ ማኔጅ ዲቫይስ ይላል። ከዚህ ጋር አንድ የክሊክ እናደረጋለን ማለት ነው። እሱን ስናረገው ያው መጣለን። አሁን ይሄ ኢሞ ያለበት ሳምሰንግ ኤም 16 ዴኒ ስልክ ነው ማለት ነው። አሁን ሞዴሉን ነው ያመጣልን። ይሄ ኢሞ ማን ማን ስልክ ጋር እንዳለ ተጠልፎ ቢሆን ከታችው እዚህ ጋር የዛኛው የተጠለፈበትን ስልክ ሞዴል ያመጣልናል ማለት ነው። የተጠለፈበትን ስልክ ሞዴል ያመጣልናል ማለት ነው። ከዚህ ሎጋውት ለማለት ያንን እዚህ ጋር ቢመጣ አሁን ያንን ነክቶ ሎጋውት ብሎ መውጣት ከነሱ ዘንድ ማስወጣት ይቻላል ማለት ነው። በሶስተኛ ደረጃ የማሳያችሁ የኢሟችንን መጥሪያ እንዴት እንደምንቀይረው ነው የማሳያችሁ የኢሟችንን ሪንግቶን መጥሪያውን እንዴት እንደምንቀይረው በዚህ በባኳን እንመለሳለን ማለት ነው። ከዛ አሁንም አንድ ጊዜ እንመለሳለን ማለት ነው። ከዛ ሴቲንግ ሴቲንግ ይላል ማለት ነው። ከሴቲንግ ክሊክ እናደረጋለን አንድ ጊዜ ዘህ ይመጣልናል። ኖቲፊኬሽንስ፣ ፋንክሽን፣ ቻት፣ ስቶሬጅ፣ እንዲዳታ፣ ላንጉጅ፣ አካውንት፣ ሴኩሪቲ፣ ማኒ፣ ዲቫይስ፣ አባውት የሚል ይመጣልናል። ፋንክሽን ፋንክሽንስ የምትለውን እናካለ ክሊክ እናደረጋለን ሳን ክሊክ ስናደርጋት ሾ ኮል ሾ ቮይስ ክለብ ሚል እንደዚህ ደርድሮልናል ማለት ነው። በታች የሙዚቃ ምልክት አመቶልናል እዚች ጋ እንደምታዋት ማለት ነው። ኮለር ቶን የምትለው ማለት ነው። ዲፍል ቶን አሁን ይሄን መጥሪያውን ልቀ ለመቀየር ብፈልግ እሱን አንድ ጊዜ ክሊክ አደርገዋለሁ ማለት ነው። መጣውን ጠብቆ ያ አስመረጠኝ ማለት ነው። የኢሞ መጥሪያ በምን አይነት መልኩ እንደሚጠራልን እኛ እንደምንወደው ማለት ነው። እንግዲህ ልምረጥላችሁ ከዚህ አሁን ደስ ያለኝ ላረግ ነው ምሳሌ እኔህን ይሄን አሪክ ያለው አንድ ጊዜ ስንመለስ ያው እዚህ ጋር ይሆንልናል ማለት ነው መጥሪያው። ውድ ቤተሰቦቼ ያው ዛሬ እነዚህ ሶስት ነገሮች አሳይቻችኋለሁ ማለት ነው። የዛሬው ቆይታ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ይሆኑ። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።